የቀነኒሳ በቀለ የመጀመሪያ ልጅ መጽሐፍ አሳተመች። የቀነኒሳ በቀለ የመጀመሪያ ልጅ መጽሐፍ አሳትማለች። ኤልናታ ቀነኒሳ በቀለ ያሳተመችው የግጥም መጽሐፍ በውስጡ አስራ ሰባት ግጥሞች ያሉት ሲሆን ከመስከረም ጀምሮ በተለያዩ ትምህርት ቤቶች ለሽያጭ ይቀርባል። መጽሐፉ ትኩረቱን ሰላም ላይ ያደረገ እንደሆነ ለሚዲያ የቀረበው መረጃ ያመለክታል። እጅግ አስገራሚ ሀሳብ ነው። በጣም ይገርማል። በዚህ እድሜዋ እንደዚህ አይነት አመለካከትና ሀሳብ ይዛ ስትንቀሳቀስ እጅግ አስደናቂ እንደሆነ ጀምረም ነው። የቀነኒሳ በቀለ ልጅ እንግዲህ አመለካከቷ ራሱ ስለ ሰላም ይህን ያህል ትኩረት ሰጥታ፣ ለምን አንድ መስመር አይሆንም ልትበረታታ የምትገባ ልጅነች ማለት ነው። በጣም ይገርማል። ብቻ አመለካከቷ ነው መጽሐፉ ብቻ ሳይሆን፣ በቃ በዚህ እድሜ ስለ ሰላም ያላት አመለካከት ለህዝቡ ምን ለማለት ለማስተላለፍ እንደፈለገች ጭምርም ለተማሪዎች ለትውልድ ለማስተማር የፈለገችበት የሄደችበት ርቀት እጅግ የሚደነቅ ነው። መጽሐፉ በበዛ ወይም አንድ ሙሉ ትልቅ መጽሐፍ ስለተጻፈ አይደለም ቁም ነገሩ፣ በውስጡ ምን ይዘት አለው ትውልድን ምን ያስተምራል ነው ዋናው ቁም ነገሩ። እጅግ አስገራሚ ሀሳብ እንደሆነ ጀመረም ነው። ሚኪ ነኝ። ከሚኪላቦሪንግ ፎይነን ቻናል ሰብስክራይብ በማድረግ ወቅታዊ ና ታማኒ መረጃ ያገኙ። ሰላም ቆዩልኝ።